ጽጌን የምትጾሙ ሰዎች ልነግራችሁና ልታውቁት የሚገባ አንድ ጥብቅ ነገር አለ ይህ ቪዲዮ ከመቼም በላይ ለሁሉም እንዲዳረስ በቅንነት አምስት አምስት ጊዜ ኮፒ ሊንክ አድርጉልኝ ሼር እያደረጋችሁ ደግሞ ለሁሉም በማዳረስ የልብ ቅርጿን ተጫኑና ላይክ አድርጉና ጀምሩት ጽጌን የምትጾሙ ሰዎች ልጠይቃችሁ እስኪ በመጀመሪያ ህዳር ላይ የሚገባውን ጾመ ነቢያትን እንደዚሁም ሰኔ ላይ ያለውን የሰኔን ጾም ወይንም ጾመ ሐዋርያትን ትጾማላችሁ እርሱም ጾማችሁ ከሆነ ጽየን የምትጾሙት እሰየው አጨበጭብላችኋለሁ ቀጥሉበት። ነገር ግን ህዳር ላይ የሚገባውን ጾመ ነቢያትን፣ ሰኔ ላይ ያለውን ጾመ ሐዋርያትን ሳትጾሙ ከሆነ ግን ጽየን እጾማለሁ የምትሉኝ በክርስትናችሁ እየቀለዳችሁ ነው። በክርስትናችሁ እየቀለዳችሁ ነው። ይኸው ላባብላችሁ ምናምን አልፈልግም። ምክንያቱም ይሄ ለእናንተ ስለማይጠቅማችሁ ማለት ነው ማባበሩ። አንድ ክርስቲያን በመጀመሪያ ሊተገብር የሚገባው ቤተ ክርስቲያን ያዘዘችውን ስርዓት ነው። ጾመ ነቢያትና ጾመ ሐዋርያት ደግሞ ቤተ ክርስቲያን እንድንጾማቸው ካዘዘችን ጾሞች ሰባቱ አጽዋማት መካከል ናቸው። ስለዚህ ጽጌን መጾም የሚገባው በመጀመሪያ የታዘዝንውን ጾመ ነቢያትና ጾመ ሐዋርያትን የምንጾም ከሆነ ነው። እነዚያን ሳንጾም ጾመ ነቢያትና ጾመ ሐዋርያትን ሳንጾም ግን ጽጌን እጾማለሁ ማለት በክርስትና ላይ መቀለድ ነው። አይ አልሰማም፣ ምናምን ብላችሁ የማትሰሙ ከሆነ እኔ አይመለከተኝም። እኔ የምነግራችሁ ቤተ ክርስቲያን ያስተማረችኝን እውነትና ሐቅ ነው። የኔ ስራ ያንን እውነት ማስተላለፍ ነው ለእናንተ። ስለዚህ በመጀመሪያ የታዘዛችሁትን ፈጽሙ፣ ከዚያም በኋላ ጽጌን ከጾማችሁ ትሩፋት ነው። እሰየው ጽሙ። እንኳን ጽጌን አይደለም ዓመቱን ሙሉ መጾም ትችላላችሁ ከበዓል ሐምሳ ውጭ። ይሄ መልእክት ጾመ ነቢያትንና ጾመ ሐዋርያትን ሳይጾሙ የጽጌ ጾምን እጾማለሁ ለሚሉ ኦርቶዶክሳውያን ብቻና ብቻ ነው። ሌሎቻችሁ አይመለከታችሁም፣ ለነዚያ ሰዎች ነው። አዳርሱልኝ። ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሼር ኮፒ ሪንግ እያደርጋችሁ ደግሞ ለሁሉም አዳርሱልኝ። ላይክ ማድረግ አትርሱ። ቤቱ ስለሚጠቅማችሁ የመደመር ምልክቷን እየተጫናችሁ ፎሎ አድርጉ። እወዳችኋለሁ። ክብር እበሉልኝ።